ከሷ ጋር ተታይን ትሄዳለን ኪራ፣ መኪናውን ያቆምኩበት ቦታ ሄጄ መኪናውን ይዤ ስመጣ አንተ እሷም የላችሁ። እና መጀመሪያውን ይዘኛት ትሄድም ነበር። ፓርኪንጉ ቦታ እኮ በጣም ጨለማ ነው። እንዴት ሁለት ሰካራን በዛ ሁኔታ ዥሬር ይችላሉ? እሷ መተው ነ በእናትህ ኪራ፣ ደጋግማ ጠይቀኝ አውቄ ያደረግኩት ነገር አይደለም። በዛ ላይ ተመልሼ ስመጣ የላችሁ። ሳንዱች የሚሸጠውን ጠየቅኩት፣ የሄዳችሁበትን አቅጣጫ አሳየኝ። በዛ ስመጣም የላችሁ። አላቅም ቅዱስ ይኸው እምነትና ቃሌ እንደ ድመት ቅርጥፍ አድርገህ የበለውት በቃ በእናትህ የምናስተካክልበት መንገድ ከቤት አይጠፋም አይዞሽ በሰላም በፍቅር እኔ እጅ በእጅ የምናባራት እኔ የምለው እንኳን ደህና መጣችሁ ተቃራኒ ምንድን ነው ምነው ጠፍቶብሽ ነው አይደለም እንዲሁ መዝገበ ቃላት እያስተማርኳቸው ስለሆነ ነው እግዚአብሔር ይመስገን ደህና ነኝ እዚህ አካባቢ ግሪን ኤሪያ አለን። የሌባነ ደረቅ መልሶ ልብ ያደርቃሉ። ልጅቷ ደግሞ እንግዲህ ዛሬም ልጅቷ ነው ስሟነ። ልጅቷ ደግሞ ዛሬ በጣም ልዩ ሆና ጭራሽ ደግሞ የጽናትን እንድሪያ ልብስ አድርጋ ማለት ነው መታለች። ግሪን ኤሪያ ፈልጌ ነበር ትላችኋለች፣ ወይም ጫት ለማለት ፈልጋ መሰለኝ። ግን እነሱ እሷ የምትናገረው ቋንቋ አይገባቸው። ምን አይነት ልጅ እንደሆነች እኔ እንጃ። ከምር አንዳንድ ሰው አይፈራም አያፍርም። ሲባል እኔ እንደሷ አይነት ልጅ ደግሞ አላየውም። መጀመሪያ ድርቅ ብላ ቤቱ መጣች። ከዚህም በኋላ ደግሞ የሆነ የፈለገችውን ነገር አድርጋ ገንዘብም ቢሆን ተቀባብላ እንደ መውጣት እስከ ዛሬ ድረስ ሰው ቤት ቁጭ ብላለች። ጽናትና ኪራ ቤታቸው ግራ ገብቷቸው አንዳቸው ወደ አንዳቸው ጋር አንዳቸው ወደ ሌላ ጋር እየሄዱ እያየች እንኳን ምንም አይነት ውሳኔ አትወስንም። አንዳንድ ጊዜ ራሳችንን ብቻ ስንወድ የሰውን ህይወት አንመለከትም። ጽናት እዛ ጋር እንደዛ አክብራና በጣም በቃ ተንከባክባ ተቀብላት እንኳን ስለ ጽናት ህይወት አንድም ደቂቃ አሳስቧት አያውቅም። ትንሽ ደግሞ ሰኒ ትሻላለች። አናዳም ሆነ ምንም አድርጋ ከዛ ቤት ውስጥ ለማስወጣት እሷ ንጠራለች። ነገር ግን አሁንም ልጅቷ የመጣችበት ነገር ምን እንደሆነ አልታወቀም። መፍትሄም ለመስጠት እኮ የመጣችበት አላማ ሲታወቅ ነው። መጀመሪያ ኪራ በጣም ስለሚናደድ ሲያያት ስለሚበሳጭባት፣ ተረጋግቶ ጠይቋት እንኳን ምን እንደምትፈልግ ከዛም በኋላ ያለውን ችግሯን ፈትቶ ሊያስወጣት አልቻለም። በጣም ይናደዳል። እንደውም ምርጫ ያደረገው ከቤቱ ወጥቶ እነ ናሆም ቤት ሄዶ ነው። ቀኑን ሙሉ ውሎ እዛው የተኛው ማለት ነው። በቃ ቤታቸው እንዲያስጠላቸው ነው የሆነው። ነገር ግን እሷ እንደፈለገች እየሆነች ያለች እስካሁን ድረስ ማለት ነው። ተመልሳ እንኳን ለመሄድ ምንም አይነት ነገር ዝግጅት ላይ አይደለችም ያለችው። ቤቷ ድረስ ነገር የመጣባት ጽናት ምሳል አቅርብልሽ ሆይ አረፍ በያ ሆነ እያለች ትንከባከባታለች። በምን ጉዳይ ነው የመጣችው፣ አላማዋ ምንድን ነው የሚለው አልገባትም። ብቻ ኪራ የኪራ መቀያየር ብቻ ነው ያሳዘናት። ትንሽ ና እሱ ተመልሶ እንደ በፊቱ ከሆነልኝ ልጅቷ ምንም ትሁን ምን እዚህ ቤት መስተናገድ መብቷ የተጠበቀ ነው ብላለች። ምክንያቱም ለኪራ ስትል ማለት ነው፣ ፍቅራቸው እንዳይደበዝዝ እንዳይደነግጥ ከዚህ በፊት እንግዲህ ብዙ ነገር ስላጋጠማቸው በጣም ደንግጣለች። አሁን ደግሞ የበለጠ አንድ ነገር ቢከሰት ወዴት ሊያመሩ እንደሚችሉ ሁለቱም ጠንቅቀው ስለሚያውቁ ነው ኪራ በጣም የደነገጠው። ከዚህም በላይ ደግሞ ያላሰበው ጥንቅት ውስጥ የገባው ቅዱስ ተሳስቶ እየጠጣ በነበረበት ሰዓት ልጅቷ መታ ካጠገቡ ትቀመጣለች። በጣም ስለጠጣ ከኪሱ አውጥታ ኪራ ጋር ስትደውል እንኳን አያውቅም ነበር ቅዱስ ከዛም በኋላ ነው ጓደኞች ጋር ደው ያለው ሁሉም አላነሱልኝም ኪራ ግን አንስቷ ሊመጣ ነው ስትለው እንዴት በሌሊት ትደዊ ይለታለች መተኛት የለበትም ወይ ይላታል አይ ነው ይምጣና ይጫወት በዛውም ትላለች ለእሷ ቀኗ ነው ሌሊቱ እንደሆነ ስጨፍርና ስትደንስ ነው የምታድረው ምንም ነገር አልመሰላትም ግን ከበስተጀርባው ቤተሰብ እንዳለው ህይወት እንዳለው ራሱ ምንም ነገር አታስብም መጣ ከዛም በኋላ ተቀላቀላቸው ከዛ ወዲያማ የሆነውንም እሱ ራሱ በቅጡ መናገር አያውቅም። እስካሁን ድረስ እንዴት እንደተፈጠረ እንዴት እንደተከሰተ ከቤቱ ወጥቶ እንዴት ሊያድር እንደቻለ ራሱ አላወቀም። መጠጥ የዚህን ያህል ችግር ይፈጥራል። ተው ነገር ነው። ምንድን ነው? እንደ ሙልሙል ዳቦ ሻንፈን ነው የምታደርገው። እስኪ ገለጥ ለጥ አድርግና ተናገር። ምንድን ነው? ወደ ቤት አልተመለስኩም። ውጭ ነው ያደርኩት እኮ ለምን ለናኦም ሲነግረው በጣም ነው የተናደደበት። እንዴት እንደዚህ ታደርጋለ? ከዚህ በፊት እኮ ብዙ ነገር አሳልፋቸዋል ጽናት ላይ እንዲህ ይደረጋል ወይ ብሎ በጣም ተቆጣው። ነገር ግን ናኦምም ሊረዳው አይችልም፣ በምን አይነት መልኩ እንደሆነ ማለት ነው። እሱ እራሱ ኪራ ራሱ አያውቀው። ግን መሆን የነበረበት እዛ መጠጡ ላይ ራሳቸውን መጠበቅ ነበረባቸው። አንዲት ሴት የትም የማያውቋት ሴት መታ ስትቀላቀላቸው ና እንደፈለጉ እንዲጠጡ እየጋበዘች እሷም ስትጠጣ ምንድን ነው አላማዋ? ብለው መጠጡን ገታ አርገው መውጣት ነበረባቸው። ኪራ የመጣው ቅዱስን ከችግር ውስጥ ሊያወጣው ነው። ብድግ አርጎ እጁን ጎትቶ ይዞት እንደመውጣት ቁጭ ብሎ በአንድ ቢራ በመጀመር ነገር ውስጥ ለመግባት ችሏል ማለት ነው። መጀመሪያ የመጣበትን ዓላማ ልጁን ይዞት ወጥቶ ቢሆን ኖሮ ምናልባት ይሄ ነገር አይከሰትም ነበረ ኖሮ ብሎ ነገር ግን ምን ዋጋ አለው። ግን በዛች ደቂቃ የተጀመረው መዘዝ ይሄው እስከ ዛሬ ድረስ አላልቅ ብሎ ልጅቷም እነሱ ቤት ገብታ ጉዝጉዝ ብላ ተቀምጣላቸዋለች። ምሩዬ ለጽናት ይሄ እንግዲህ ፈተና ነው ጽናት ፍቅርሽን ቆንጆ አርገሽ ያጣጥመሽ የሆነ ደረጃ እንኳን ሳትተደርሺ ደግሞ ሌላ ነገር ተከስቷል። ግን አለቻት ባላማሽ፣ ጽኚ፣ ነገሮች እስከሚያልፉ ድረስ ትዕግስተኛ መሆን አለብሽ፣ ይህን የመሰለ የፍቅር ጎጆሽን እንዳትበጠብጪ ብላታለች። ገናም ደግሞ ይህንን ብቻ ሳይሆን ሰፋ አርጋ ማሰብ አለባት። ጎጆ ሲቀናና ፍቅር አሸወና ሲል የእኛ ሰው የሆነ ነገር ያጋጠመዋለም እንደሆነ አላቅም በጣም የሚፈቀሩ ሰዎች መካከል ሁል ጊዜ ችግር አያጣውም። ያንን ተቋቁመው የሆነ ደረጃ ላይ እስካልደረሱ ድረስ መከራና ችግሩ ሊለያያቸው እስከሚፈልግ ድረስ መምጣቱ አይቀርም። በጣም ጠንካራ፣ እንደ ብረት ጠንካራ መሆን አለባቸው። ትዳር እንዳለውና ኃላፊነት ያለው ሰው መሆኑን እንኳን ስትረዳ ይቅርታ ጠይቃ ከዛ ቤት ትወጣለች ብለን ጠብቀን ነበር። እሷ ጭራሽ ምንም አይነት ነገር፣ እንደዚህ አይነት አስተሳሰብ የላትም። አሁን እሷ የፈለጋችው በጉልበት ካስወጣት ጽናት አውቃ ነገሮች እንዲበጠበጡ ነው። በጉልበት ካላስወጣት ደግሞ እዛው ተቀምጣ ሌሎች ነገሮችን እየፈጠረች እነሱን ማጣላት ነው። እኔ ግን እንደሚመስለኝ ቅዱስም ሆነ ኪራ ተነጋግረው ይች ልጅ ቅዱስ ያገኘበት ቦታ ወስዶ መመለስ አለበት። በጉልበት ማለት ነው ማለት እንድትወጣ ማድረግ አለባቸው ዘመ ብለው ካዩት የሚሆን ነገር አይደለም በነገር ወይም ደግሞ በወሬ አለመግባባት ቅዱስና ኪራ ተለያይተዋል ተገናኝተው ሲገናኙ አልተማመኑም ጥፋተኛው ማን ነው በሚለው ማለት ነው ቅዱስ የሚለው እኔ ጠጥቼ ስለነበረ በምትሄዱበት መንገድ ስፈልጋችሁ እንኳን አላገኘዋችሁም እና አንተ እንዳሰብከው ቀላል አይደለም እኔ ጋም የነበረው ነገር በጣም ከባድ ነው ልጠጣ የሄድኩበት እንኳን የራሴ ጉዳይ ነበረኝ ብሎታል ቅዱስ ማለት ነው ለኪራ ኪራ ለምን ነበር የጠጣው ሲለው፣ ብድግ ብሎ ነው የወጣው ቅዱስ ካለው ነገሩ ይጀምራል እንጂ አስረድቶ አይነግራቸውም ማለት ነው። ሁሉ ነገር እስካላወቁ ድረስ ዛሬም ቅዱስን መርዳት አይቻልም ማለት ነው። ለምንድን ነው ታዲያ የጠጣው ሲለው በንዴት ወጣ። የጠጣበትን ምክንያት ተናግሮ ልጅቷን እንደሚሆን ማድረግ ይችሉ ነበረ ቢነጋገሩ ኖሮ ማለት ነው። ግን እስከ መጨረሻው ድረስ ተግባብተው መነጋገር እንኳን አልቻሉም። ስለዚህ ቅዱስ አልተመለሰም፣ አልመጣም። እንደሚመስለኝ ከሆነ ቅዱስ መጥቶ ልጅቷን ከቤት ውስጥ አውጥቶ ያገኘበት ቦታ መልሶ የቤታቸውን ሰላም መመለስ አለበት። እዚህ ጋር የቅዱስ መናደድ ምንም ነገር በቃ ጥቅም ያለው ነገር አይደለም። እንደውም ዛሬ ከኪራ ጎን ቆሞ በዛ ሰዓት የደረሰለት ልጅ ዛሬም ችግር ውስጥ ነው ያለውና አብሮት ቆሞ ነው ከዚህ ህይወት ውስጥ ሊያወጣው የሚችለው። የመጣችበት የገባችበት ነገር በጣም ከባድ ነው። እንዴት ነው የሚያስወጧት? በሰላም ልትወጣ አልቻለችም። በጉልበት እንኳን ሞክሮ ነበር። ኪራ አይሆንም፣ ለሚስት ነግሬ ሁሉ ነገር ይበላሻል ትለዋለች። እሱ ደግሞ ስስት የሆነችውን ጽናትን ማጣት አይፈልግም። ስለዚህ አይኑ እያየ እዛው ቤት ተቀመጣ። ታዲያ ነገሮች ከሚበጠበጥ እንደውም የምሩና የሰኒ ይሻላል። ሞክረዋል ከዛ ቤት ላይ ያስወጧት፣ ግን ልጅቷ እንደዚህ ቀላል አደለችም። ምንም ነገር አትፈራም። መታ እንኳን ሳሎን ውስጥ ጎዝጉዛ ቁጭ ብላ ስትቀመጥ ምንም ነገር አልመሰላት። ሳሎን ቤት ገብታ ጫቷን አቅርባ ውሃዋን ይዛ ሲጃረዋን እያጨሰች ቤት ውስጥ ማለት ነው። እንዲህ አንዳንድ ሰው ግን ምንም በቃ ጣጣ የለውም ማለት ነው ከምር እንዴት እንደደነገጠች ጽናት ስታያት ማለት ነው። አረ እንደዚህ አይደረግም፣ ኪራ ከመጣ ያዝንብሻት። ምንድን ነው ማን ነው? ኪራ ላለችም ቤቱ ተቀምጣ ድፍረት ይላችኋል። እንደዚህ ነው ከምር። አንዳንድ ሰው ሲደፍርም በቃ እስከ መጨረሻው ነው። ሰሎን ቁጭ ብላ እያጨሰች፣ አረ ነገር አይደረግም ትላታለች። ለምን ደሞ አይደረገው? ይልቅ ከፈለግሽስ እዚ ጋር ቡና አፍሊና አካዲሚኝና ፏ ልበልበት አላለቻትም። እኔ በእውነት ነው በጣም የገረመችኝ። ምንድን ነው አላማዋ? ዛሬ ሲነጋ ና ሲመሽ እራሱ የምታውቀው አልመሰለኝም። የተደበላለቀ ባት ነው የሚመስለው። እውነት እንደዛ ሆኖ እንደዛ እያጨሰች ና እየቃመች ኪራ ቢመጣ ኖሮ በቃ የመጨረሻ ደረጃ የፈለገ ነገር ይከሰት እንጂ ዝም አይላትም ነበረ። ነገር ግን እሱም አልመጣም፣ በወጣበት እዛው ዞሩ ዞር ሲል ጽናትም እየተናደደች ያው እንግዲህ ያለውን ነገር ተቀብላለች። የልጅቷ መጨረሻ ምን ይሆን ይሆን? እስኪ ደግሞ እናያለን ማለት ነው በሚቀጥለው ክፍል ለዛሬ እዚህ ላይ ያበቃው መልካም ቀን ይሁንላችሁ ላይክ እና ሰብስክራይብ አድርጉ እናመሰግናለን